አንዳንዴ ሁሉም ነገር ይጨልማል። ምታየው ነገር ሁሉ ተስፋ ያስቆርጥሃል፣ ምን እንደምታደርግ ይጨንቅሃል። የአብርሽ የበፊት ፍቅረኛ የሆነችው ፍቅር ማርገዟን በዩቲዩብ በራሷ ቻናል ገልጻ ተናግራ ነበረ። ብዙዎች መጀመሪያ ላይ የተለቀቀውን ቪዲዮ ተመልክተው ይህ ነገር ፕራንክ ነው የሚሆነው፣ ይህ ነገር የዩቲዩብ ስራ ነው ሲሉ ሰምተን ነበር። ይሁን እንጂ እየዋለ እያደረ በተለያዩ ዩቲዩብ ቻናሎች ላይ ማርገዟ እየተሰማ ይገኛል። እሷም ቀልድ አይደለም የያዝኩት እውነትም እርጉዝ ነኝ በማለት አሁን ላይ የእርግዝና ክትትሏንም በሆነ ሐኪም ቤት ውስጥ እየተከታተለች እንደሚገኝ ጭምር በራሷ የዩትዩብ ቻናል ሐኪም ቤት ሄዳ ከዶክተሩ ጋር ያደረገችውንም ቆይታ ሁሉ ስትለቀው ተመልክተናል። ብዙዎችም በቪዲዮ ተገርመዋል። የፍቅር ጓደኛ አሁን ላይ ፍቅረኛዋ የሆነው ፉፉ ደግሞ እጅግ አነጋጋሪና ማንም ያልጠበቀውን መረጃ አጋርቷል። በመረጃውም እንዲህ ብሏል፤ እኔ የልጁ አባት ልሆን አልችልም። ከኔ ጋር ምንም አይነት ንክኪ አልነበረንም። ትምህርቷን እንድትሰናከልብኝ ስለማልፈልግ እንደዚህ አይነት ነገርን ከኔ ጋር አልጀመርንም ነበር። የልጁ አባት ልሆን አልችልም ብሎ ተናግሯል። ብዙዎች ሌላ ያስገረማቸው ጉዳይ ይህ ነበር። ታዲያ ፍቅር ከማናረገ ች ሊባል ነው። ጉዳዩ ወደ አብርሽ ቤት እንዳያመራም እየተሰጋ ይገኛል። ስለ ጉዳዩ በውስጥ የተላኩልን እጅግ አስገራሚ ወሳኝ መረጃዎችን ይዘንላችሁ መተናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆኑ መረጃዎች ዛሬም ብቅ ብያለው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉኝ በአክብሮትና በትህትና እጠይቃለሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቻችን እናልፋለን። እንግዲህ ፍቅርን ብዙዎቻችን የምናቃት በፊት ከአብርሽ ጋር የፍቅር ግንኙነት ነበራት። ከአብርሽ ጋርም የልጅነት አብሮ አደግ ጓደኛ ሆነች። በዛም ዩቲዩብ ቻናል ነበር የምናቃት። ከዛም በኋላ በራሷ ዩቲዩብ ቻናል መታ ነበር። ታዲያ አብርሽና ፍቅር በመካከላቸው ትንሽ ክፍተት ገብቶ መራራቅ መጣ። አብርሽም እንግዲህ ከሌላ ፍቅረኛው ጋር ሆነ። ከሩታ ከምትባል ጋርም ነው የተለያዩ ቪዲዮዎች ላይ የምናየው። ፍቅርም ታዲያ አዲስ ፍቅረኛ ይዛ ፉፉ ከሚባል ልጅ ጋር የተለያዩ ቪዲዮዎችን በራሷ የዩቲዩብ ቻናል ላይ ስትሰራ ቆይታ ነበር። ታዲያ እንግዲህ ብዙዎችን አሁን ላይ እያነጋገረ የመጣው ጉዳይ ምንድን ነው? ፍቅር እርጉዝ ነኝ ብላ እንግዲህ ቪዲዮ ሰርታለች። ታዲያ የመጀመሪያውን ቪዲዮ ብዙዎች ሲያዩ ይህ ነገር የዩቲዩብ ስራ ነው ፕራንክ ነውም ሲሉም ተሰምተዋል። እንኳን ተመልካች አይደለም በዙሪያ ያሉ እነፉፉ አብረዋት ቪዲዮ የሚሰሩ ጓደኞቿ ሁሉ ይህ ነገር ለቀልድ ነው ብለው ችላ ብለው ትተዋት ነበር። ይሁን እንጂ እሷ በማግስቱ ልጁን ላስወርደው ነው ብላ አውቃ እንዲደናገጡና ቶሎም ወደ የምትከታተልበት ጽንሱን ወደምትታይበት ሐኪም ቤት እንዲመጡ በማድረግ እዛው ሐኪም ቤት የእውነት እርጉዝ መሆኗን እንግዲህ ከሐኪሞች እንዲሰሙ ሁሉ ስታረግ ተመልክተን ነበር። በዚህም ቪዲዮ ይሄ ነገር የእውነት ቢሆን ነው እንጂ ጤና ቦታ ራሱ ሄደው ቪዲዮ የሰሩት እያሉ ሰዎች ስለ ጉዳዩ ሐሳብ፣ አስተያየት ሲሰጡበት የቆዩት ማለት ነው። ታዲያ እንግዲህ ከዚህ በኋላ ነው እንግዲህ ፉፉ አንተነህ ወይ የልጁ አባት ተብሎ ተጠይቆ ነበር። በራሱም የዩቲብ ቻናል ላይም በሌላም የሰው የዩቲብ ቻናል ላይ ይህ ቪዲዮ ይህንን ምላሹ እንዲሰጥ ነበረ ሲጠይቁት የነበረው። ይሁን እንጂ ደጋግሞ እየተናገረ የሚገኘው ፉፉ እኔ እና እሷ የፍቅር ግንኙነት ይኑረን እንጂ ወደ ሌላ ነገር አልተሸጋገርንም ልጅ እንዲፈጠርበት የሚሆንበትን ምክንያትም ምንም አይነት ነገር እኔ እና እሷ መሀል የለም ሲል ነው የተናገረው። ለዚህም ደግሞ አቤት ምክንያቱን ያስቀመጠው እኔ ለእሷ ትልቅ ክብር አለኝ፣ ትምህርቷን በደንብ እንድትቀጥል እፈልጋለሁ፣ ከዓላማዋም እንድትሰናከል ስለማልፈልግ አሁን ላይ ከእሷ ጋር አብረን ተኝተን ልጅ ለመውለድም በፍጹም ቁም አስቤ አላቅም አላረኩትም ሲል ነው የተሰማው። ፍቅርም እንግዲህ በራሷ በኩል ልጁን ከማን እንዳረገዘች ግልጽልጽ አድርጋ የተናገረችው ነገር የለም። ይሁን እንጂ ለቅርቧ ሰዎች፣ አሁን ላይ ደግሞ ፍቅረኛዋ ለሆነው ለፉፉ ግን ጠቅለል ባለመልኩ እርጉዝ መሆኗን ነው ገልጻ የተናገረችው። እንግዲህ አሁን ፉፉ ያው ልጁ የኔ አይደለም ብሎ እየተናገረ ነው የሚገኘው። እሱንም መረጃዎች በቀጥታ አይታወቅም። በሌሎች ዩቲብ ቻናል ነው ይህንን መረጃውን ሲሰጥ የነበረው። ምናልባት ይህንን ስታይ ልትጎዳም ስሜቷም ሊሰበር ይችላል ምክንያቱም አሁን ላይ የፍቅር ግንኙነት ያላት ከፉፉ ጋር እንደሆነ ይታወቃል ያንንም በማስመልከት ይመስለናል ፉፉን ጠርታ እርጉዝ መሆኗን ገልጻ ስትናገር የነበረው በሌላ በኩል እንግዲህ ሌሎች መረጃዎች እየወጡ ይገኛሉ ሌሎች መረጃዎች ደግሞ የሚሉት ምንድነው ፍቅር ግልጽ አድርጋ ያልተናገረችው አሁንም ጉዳዩ እርግዝናዋ አሻሚ ስለሆነ ነው ነው የሚሉት እሷ የምታውቀው በውስጧም የደበቀችው የሆነ ምስጢር ይኖራል ሲሉም ነው የተሰሙት በተለይ ከአብርሽ ጋር ከጥቂት ወራት በፊት የበፊት ፍቅራቸውን እንዳዲስ አዲስ አድሰው ተቀራርበው የፍቅር ግንኙነት ሲያሳዩም ተመልክተናቸው ነበር። ብዙዎች ታዲያ ይህንን በማንሳት ጭምር ነው ከአብርሽ ጋር ከዛሬ ሁለት ወር በፊት ፍቅር እናድስ ብለው አንድ ላይ ሆነው ከሩታ ጋር በተራራቀበት ሰዓት አብርሽ እና ፍቅር አንድ ላይ ሆነው የተለያዩ ጊዜያቶችን አሳልፈው ይሆናል በእነዚያም ጊዜያቶች የተፈጠሩ ስህተቶች ይሆናሉ። እሱ ጉዳይ ነው ሌላ የሚያሳስበው ሲሉም ነው የተሰሙት። ታዲያ እንግዲህ ስለ ጉዳዩ እና ብርሽ ቻናል ላይ ምንም የተባለ ምንም የተገለጸ ነገር የለም። ስለ ፍቅርም በተለይ እርግዝናዋን በሚመለከትም ምንም የሰጠው መረጃ የለም። ይሁን እንጂ ብዙዎች ጥርጣሬያቸው ይህ ሆኗል። በተለይ ፉፉ እኔ በራሴ እርግጠኛ ነኝ ምንም አይነት ግንኙነትን በተለይ እንደዚህ ልጅ የሚያዳርስ ግንኙነትን ከፍቅር ጋር አላደረግንም ብሎ በተናገረው ንግግር ምክንያት ይህ ጉዳይ ወደና አብርሽ ሊያመራ ይችላል። ምናልባት ከአብርሽና ፍቅር ጋር የተፈጸመ ግንኙነት ይሆናል እርጉዝ እንድትሆን ያደረጋት ሲሉ ብዙዎች ስለ ጉዳዩ እያብራሩ እየተናገሩ ይገኛል። አብርሽና ሩታ በቅርቡ ነው በዱባይ ድል ባለ ሁኔታ ወዳጆቻቸው በተገኙበት አድናቂዎቻቸው በነበሩበት የሰርግ ሁኔታቸው ተፈጽሞ የበፊት ጥላቸው ሁሉ ሰላም ሰንፍኖበት አዲስ ኑሮን ሀ ብለው የጀመሩት ታዲያ እንግዲህ ይህን ጥገና መጀመራቸው እየተሰማ ባለበት ሁኔታ የጫጉላ ሽርሽራቸውን በቅጡ ባላለቀበት ሁኔታ እንደዚህ አይነት መረጃዎች እየወጡ መሆኑ ደግሞ ድጋሜ አብርሽና ሩታን እንዳያጋጫቸው፣ መሀከላቸውም ቅራኔ እንዳይፈጥር እየተፈራ ይገኛል። ሩታም ምንም አይነት ነገርም በዩቲውብ ቻናሏ ላይ የተናገረችው ነገር የለም። ጉዳዮቹ በተለያዩ ቦታዎች ይራገቡ እንጂ አብርሽም የገለጸው ምንም አይነት ነገር የለም። ብዙ የአብርሽና ሩታ ደጋፊዎች አሁን ደግሞ ሌላ ጣጣ ቤት ሊመጣ ይሆናል። ፍቅር ግልጽ አድርጋ መጀመሪያውኑ መናገር ነበረባት። ሌላ ነገርንም ከአብርሽ ጋር ጀምራም ከሆነ ማሳወቅ ነበረባት። ይህ ቤተሰብ በድጋሜ እንዳይበጠበጥ እንፈራለን ሲሉም ተሰምተዋል። ብዙዎች የአብርሽና ሩታን የቅርብ ጊዜ ሰርግ በማስታወስ ጭምር ሁለቱ ጥንዶች መቼ ነው ችግር የማያጣቸው? መቼ ነው መሀከላቸው የሚገባ ክፍተትስ የማያጣቸው? አሁን ደግሞ ይህ ምን የሚባል መረጃ ነው? ሲሉ በተለያዩ ቦታዎች ሀሳብ አስተያየታቸውን ሲሰጡ ቆይተዋል። ፍቅር በቀጣይ ቪዲዮዎች ምን እንዳሰበች ብዙዎቻችን ለማየት ጓግተናል። ብዙዎችም ሊሰሙት የጓጉት ጉዳይ ሆነዋል። ምናልባት እንደተባለው ጉዳዩ ፕራንክ ሆኖ እሷ በተለያዩ ደረጃዎች ሰውን ለማሳመን፣ ሰውን ለመሸወድ፣ እንዲሁም እነፉፉንም ለማስደንገጥ የተጠቀመችው የፕራንክ አይነት ከሆነ አብረን የምንመለከተው ይሆናል ከዛ ውጭ ግን ፕራንክ ካልሆነ በቀጣይ ፍቅር ይዘው የምትመጣው መረጃ የልጁ አባት ማን ነው የሚለውን ሊሆን ይችላል። እሷም ግልጽ ልጽ አድርጋ ትናገራለች ተብሎ እየተጠበቀ ይገኛል። ብዙዎች ሌላ ቤትን የሚበጠብጥ አዲስ የተመሰረተን ኑሮና ትዳርን የሚያናጋም ጉዳይ እንዳይሆን ከወዲሁ ፈርተውታል። ጠቅለል ባለ መልኩ ከሰሞኑ ወዲያ ወዲ ሲሉ ከቆዩ ጉዳዮች በተለይ ፍቅርና ፉፉ እንዲሁም የፍቅር የበፊት ፍቅረኛዋ አብሮ አደጓ የሆነው አብርሽና ሩታንም የሚመለከት ተያያዥ ጉዳዮችን ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ሰመኘውላችሁ። ሰላም